ረመዳን ሲደርስ፣ ረመዳን በመጣ ቁጥር በክርስቲያንና በሙስሊም ጎረቤታሞች መካከል የማይረሳ የፍቅር ትዝታ አለ። የሳምቡሳ እና የአሁን የአፍጥር ሰዓት እንዴት ትረሳለች? ቪዲዮ ናይተን እንመለስና የሚያስቁና ፍቅር የሆኑ ኮሜንቶችን እናነባለን። እናንተና የራሳችሁን ኮሜንት መጨመር ትችላላችሁ። ይሄ የተመታ ሰው እንግዲህ ምንድን ነው ያለው? ማፍጠሪያ ሰዓት ላይ በር አካባቢ ብትመላለሱ ክርስቲያን ጓደኞቼ እረፉ፣ ኢፍጣር መድረሱን ለመንገድስ አለምጣ። እኔ እንኳን የሆነች ዶሮ ጠፍታኝ ሳንፈለጋ ነው የምመላለሱ። አይደለ፣ አርፈ ሳምቡሳ እና ቴሚሬን ታመጣታለህ ወይስ ሌላ ነገር ይፈጠራል? ያስለመድከንን ሳምቡሳ ስጠንና እንሄድልሃለን። አረ ተውኝ፣ አረ ይመቻች፣ ተመችቶኛል። የኔማ ነቅታብኝ፣ በሩን ክፍት ነው የምታደርገው። ያው ሰዓት መጠየቅ አይቀርም። ለአንድ ወር ሰዓት የለኝም እሺ፣ ቻርጀሬን አቀብለኝ። ከአስራ ሁለት ሰዓት ተኩል ጀምሮ በር ላይ ሪውል ላይ ትለያላችሁ። ነት አንዱ ጀለሴ ቡና ላይ ጠራኛ ቤት መጥቶ ምን ቢል ጥሩ ነው እማዬ እንዳለቻችሁ ሳምቡሳ ጠጥ ያለ ሙስሊሞች እኮ አንደምቅም ማርያምን ኖሩልናል፣ ይምጡ፣ ድሮም ከነሱ ነው የሚያምርብን አለ ሌላኛው ሙስሊም። በጣም ብዙ ያለወጥኋቸው እንደዚህ አይነት ፍቅር የሆኑ ኮሜንቶች አይቻለሁ። እና የእውነት እንዴት ደስ እንዳለኝ አታውቁም። በጣም ነው ምንወዳችሁ፣ በጣም ነው ምንወዳችሁ። ትለያላችሁ ሰሞኑን ቪዲዮ እየሰራው ስላልነበር አካውንቴ እንደ መጀመሪያው እየሄደ ስላልሆነ፣ በመካከላችን ባለው ጠንካራ ፍቅር ልክ ቪዲዮን ኮፒ ሊንክ እናደርጋለን።